ይህ ፕሮግራም በልዩ ድምቀት የእናንተን ትጋት ለማየት ለመዘከር ቀጣይነት ያለው ውጤት ለማምጣት ለመምከር የተገናኘንበት ቀን ነውና ለዚህ ምክንያት የሆናችሁ ተማሪዎች፣ እነዚህን በማብቃት የተጋችሁ አመራሮችና መምህራን እንኳን ያደረሳችሁ፣ እንኳን ደስ አለን። ትምህርት ለአንድ ሀገር ማህበራዊ ኢኮኖሚያዊ፣ ፖለቲካዊ እድገት መሰረት በመሆኑ ከዘርፉ የሚጠበቀው ብቁ የሆነ የአመለካከት፣ የክህሎት፣ የእውቀት አቅም ያለው ከተለዋጭ ዓለም ይህን ተሻግሮ መሄድ የሚችል ትውልድ የመፍጠር ጉዳይ ነውና በዚህ የሰው ልጅን በመገንባት ሂደት ዞናችን ትኩረት ሰጥቶ እየሰራ ይገኛል። ትምህርት እንደሚታወቀው የልማቶች ሁሉ ልማት ነው። በዚህ የምንሰራ ከሆነ ወደ ኋላ ልንቀር የምንችልበት ነገር እንደሌለ እንገነዘባለን። በመሆኑም ዞኑ ለትምህርት በሰጠው ትኩረት በአሁኑ ሰዓት ከአርባ ሰባት በላይ ሁለተኛ ደረጃ ትምህርት ቤቶች ከ365 በላይ ደግሞ አንደኛ ደረጃ እንዲሁም ከ700 በላይ የቅድመ መደበኛ ትምህርት ቤቶች ውስጥ ከ280 ሺህ በላይ የሚሆኑ ተማሪዎች እየተማሩ ይገኛል። ይህኑ ለመደገፍ ባለሀብቶች፣ አርሶ አደሮች፣ መላ ህብረተሰባችን የትምህርት ጥራትን ለማሻሻል ተሳትፎውን ለማሳደግ በዚህ አመት ብቻ ከ333 ሚሊዮን ብር በላይ ድጋፍ በማድረግ የትምህርት ቤቶችን ጥራት ለማሻሻልና ተሳትፎውን ለማሳደግ ርብርብ እያደረገ ይገኛል። በየደረጃው የትምህርት አመራሩን የማጠናከር መምህራንን ባለቤት የማድረግ ሁሉም ወላጆች ለዚህ እንዲተጉ ዓላማ ያላቸው ልጆች እንዲፈጠሩ በአስተሳሰብ ልህቀት የአእምሮ ውቅርን የማስተካከል ሂደት ላይ ስንሰራ ውጤት ማምጣት እንደምንችል አብነት ነውና፣ በዚህ መድረክ የተጋበዛችሁ እንግዶች፣ በየሚዲያ የምትከታተሉን አካላት በጋራ እስከሰራን ድረስ ውጤት ማምጣት የትምህርት ጥራትን ማሻሻል ሊከብደን እንደማይችል ከዚሁ ትምህርት ቤት መማር እንችላለን። ውድ ተማሪዎች፣ የዛሬው ቀን የእናንተ ነው። በዚህ ቀን የእናንተን ድል ስናበስር ይሄ የመጨረሻ ምዕራፍ እንዳልሆነም መገንዘብ ይኖርባቸዋል። የወደፊት ጊዜ ሩቅ የሆነ እውነት አይደለም። ከዛሬ ጀምሮ የወደፊት ጊዜ ምን እንደሚመስል መወሰን ይኖርባቸዋል። ምን ማድረግ ትችላላችሁ? ነገር ግን እያንዳንዱን ተሞክሮ ክፍት በሆነ ልብና የማወቅ ጉጉት ባለው አእምሮ እንድትቀበሉት እጠይቃችኋለሁ። አስተውሉ። እያንዳንዱ ታላቅ ስኬት የሚጀምረው ከአንድ እርምጃ ነው። አደጋዎችን ለመጋፈጥ ወይም አለመሳካትን ላለመፍራት ስኬታማ ለመሆን ጥረት ማድረግ እንደሚገባችሁ መገንዘብ ይኖርባችኋል። እያንዳንዱ መሰናክል ለእድገታችሁ ዕድል ይፈጥራል። ስለ ራሳችሁ እና ምን ማከናወን እንደሚችሉ የበለጠ ለመማር እድል ይሰጣቸዋል። የምትወዷቸውን ነገሮች ስታደርጉ የመቋቋም አቅም አስፈላጊ በመሆኑ መሆኑን ማስተዋል ይኖርባቸዋል። ቀጣይነት ያለው ጥረት ለምትወዱት ለሰነቃችሁት ዓላማ ቀጣይነት ያለው ጥረት እጅጉን ያስፈልጋቸዋል። በህይወት መንገዳችሁ ላይ እንቅፋቶች ይኖራሉ። ይሁን እንጂ ውጤቶች የሚወሰኑት እናንተ በምትሰጡት ምላሽ ነው። ጽናት ሊኖራችሁ ይገባል። በዚህ ሂደት የምትተጉ የምትሰሩ ከሆነ ውጤቱም ስኬቱም በእናንተ እጅ የመሆን እድሉ ሰፊ ነው። ወደ ሌላ የትምህርት ዓለም ስታልፉ ብዙ ባህሎች፣ ብዙ እምነቶች፣ ብዙ አመለካከቶች ውስጥ ልድገቡ እንደሚችሉ በተገቢ መገንዘብ ይኖርባቸዋል። አሁን ካለው ካላችሁበት የተለየ ባህል የተለየ እምነት ውስጥ ልትገቡ እንደሚችሉ በበቂ ደረጃ መዘጋጀትም ይኖርባቸዋል። ዓለማችን ሰፊና የተለያዩ አመለካከቶች ያላት እንደሆነ የምትረዱ ከሆነ ለዚህ በቂ ዝግጅት የምታደርጉ ከሆነ ይህን ተቋቁማችሁ ውጤት ማምጣታችሁ እርግጠኛ ነን።